የዘንድሮ የኢፍጣር ፕሮግራም ይለያል ነው የምላችሁ። ማሻአላህ ማሻአላህ በጣም ደስ የሚል ነበረ። በአፋር ክልል በተደረገው የኢፍጣር ፕሮግራም ዶክተር አብይም ባለቤቱም እንዲሁም በርካታ የባለስልጣናቶች ነበሩ ማለት ነው። በጣም ደስ የሚል የኢፍጣር ፕሮግራም ነበረ ሀቂቃ ማሻአላህ አልሐምዱሊላ በጣም ደስ የሚለው ነገር ትልቁም ትንሹ ሁሉም እኩል በአንድ ላይ ሲያፈጥር አልሀምዱሊላህ እያስ ብላል ማለት ነው በጣም ነው ደስ የሚለው ሀቂቀተን ማሻአላ በጣም ደስ የሚል የኢፍጣር ፕሮግራም ነበረ። እንግዲህ በዛ በኢፍጣር ፕሮግራም ዶክተር አብይና ባለቤቱ እንዲሁም በርካታ ባለስልጣናቶች ተገኝተው ነበር። ዶክተር አብይን ገና ሲገባ ሕፃናቶች ተጠምጥመው አልለቅም እያሉት ነበር። ዶክተር አብይን በየሄደበት ለምን እንደሆነ አላቅም ሕፃናቶች በጣም ሲጠመጠሙበት አያለሁና እንግዲህ ህጻናቶች እቅፍ አድርገው አለቅም ብለውት በግድ ነበር ያስለቀቋቸውና ፣ ብቻ ደስ የሚል የኢፍጣር ፕሮግራም ነበረ ሀቂቀተን። እና ሴቶችም ደግሞ አምረው ደምቀው ተውበዋል ማሻአላ ማሻአላ፣ ብሎ ዝም ብላችሁ ማለት ነው የሴት ልጅ ውበቷ ኢጃቧ ነው። ኢጃብ ለሴት ልጅ ውበት ነው። ምንለው በምክንያት ነው ማለት ነው። እዋቸው ፈገግታቸው ሲያምሩ ወላይ ላ እዚ ይሄንን እንትን ሳይ በጣም ነው የሆነ በቃ እጃብ ያለው እንትን ማለት ነው። ውበት በጣም ጎልቶ ነው የታየኝ። አኔ ምንጊዜም ምን ጊዜም ሴት ልጅ እጃብ ስታደርግና ሳታደርግ ልዩነቱን ሁላችንም እናውቀዋለን። የሴት ልጅ ውበቷ እጃብ ነው። ትክክል ነው። ነገር ግን እዚ ጋር በጣም ጎልቶ ታዬ። ማሻአላ እስኪ እዋት እንግዲህ የዶክተር አብይን ባለቤት እስኪ እዋት፣ እንዴት እንዳማረባት ማለት ወላ፣ በጣም ነው ያማረባት ሐቂቃ በጣም ነው ደስ የሚሉት፣ እንዴት እንደሚያምሩ ማሻአላ ብያለሁኝ እና እንግዲህ እዚያ ውበቱን ደርሳባት ነው ምላችሁ፣ ደርሳባት ውበቱን እና ማሻአላ ያምራሉ፣ በጣም ደስ ይል ነበርና። በጣም ደስ የሚል የኢፍጣር ፕሮግራም ነበረ ላችሁ። አለሁኝ ውድ ቤተሰቦች ከዶክተር አብይ የማደንቅለት ነገር ምንድን ነው? አንዱ እና ትልቁ ከዶክተር አብይ የማደንቅለት ነገር ሁሉንም እምነት ያከብራል። ለሁሉም እምነት እንትን አለው ቦታ አለው ማለት ነው። ይህንን ስላችሁ የሁሉንም እምነት ሁሉ ነገሩ ያሟላል እያልኩ አይደለም። ያው ብዙ ነገራቶች አሉ፣ ነገር ግን እኔ በሙስሊሞች በኢፍጣር ፕሮግራም ላይም ይታያል። የሆነ ብቻ የሆነ ነገር ካለ በሙስሊሙም በክርስቲያኑም፣ እንዲሁም በፕሮቴስታንቱም ይገኛል ማለት ነው። እንደ ጠቅላይ ሚኒስትሩ እኔ አላቅም። ከዚህ በፊት የነበሩት መንግስታቶችን፣ አላቃቸው ይሁን አላቅም ብቻ አላቅም ብቻ፣ እሱ ሲገኝ ስለማየው ለሁሉም እምነት ክብር አለው ብዬ ነው የማስበው። ትንሽ ክብር አለው ስላችሁ ያው አንድ መሪ ለሁሉም እምነት ክብር ሊኖረው ግድ ነው፣ ግድ ነው ክብር ሊኖረው ግን ሄዶ ከነሱ ጋር ኢፍጣር ፕሮግራም ከነሱ ጋር መጋራት በጣም ትልቅ ነገር ነው። ይሄ ትልቅ አክብሮት ነው ብዬ አስባለሁ። እንዲሁም በክርስቲያኖችም ደግሞ ሄዶ ከነሱ ጋር የሆነ ፕሮግራም ባለ ሰዓት ሄዶ ከነሱ ጋር አብሮ ፕሮግራሙን ያሳልፋል ማለት ነው። ከፕሮቴስታንቶችም ጋር እንደዚያው በተመሳሳይ እና ይሄ ነገር ለሁሉም እምነት ያለው እንትን አክብሮት ደስ ይለኛል እውነት ለመናገር እና አላቅም እንዳልኳችሁ ከዚህ በፊት የነበሩት መንግስታቶችን አላቃቸውም። ይሆናል ያው እንግዲህ ማነው መለስ ዜናውን አላስታውሰውም ጭራሽ እውነት ለመናገር ማለት ነው። ግን ከአብይ በፊት የነበረው መንግስት አላቅም ብቻ፣ እሱ ብዙ ቆየ። አላቅም ብቻ አልም በመሪነት የማውቀው አብይን ነው። አብይ ደግሞ ያው እንግዲህ እንዳልኳቸው ነው እና በጣም ብዙ ነገራቶች አሉ። ሀገራችን በጣም ብዙ የሚስተካከል ነገር አለ። ያ ነገር ሁሉ እንዳለ ሆኖ ግን በእምነት በኩል የሆነ ፕሮግራም ሲኖር ምናምን በቃ ከዛ ሰው ጋር ሄዶ አብሮ እንትን ይላል፣ ያንን ፕሮግራም ያሳልፋል እና ይሄ ነገር በጣም ደስ ይለኛል። ይሄ ነገሩ ግን ለሁሉም እምነት ነው፣ ለሁሉም እምነት አይለይም። ከሁሉም እምነት ተቋም ሄዶ አብሮ ፕሮግራም ያሳልፋል ማለት ነው። ይሄ ነገር በጣም ደስ ይለኛል እውነት ለመናገር እና ልክ እንደዛው እንደ ማንኛውም ከሙስሊሞችም ደግሞ የኢፍጣር ፕሮግራምን አብሮ እንትን ማለቱ በጣም ደስ ብሎኛል። ያው አጋጣሚ ቢሆንም ማለት ነው እና አክብሮታቸው ደግሞ በጣም ይለያል። ሀቂቃ አክብሮታቸው ይለያል ማለት ነው እንዲሁም አዳነች አባቤም ነበረች ግን እዚህ ጋር አብሮ ፈቶ ላይ ስላላየኋቸው ነው አዳነች አባቤም አለች ከነሱ ጋር ማለት ነው እና ኢጃብ ለብሰው ነው ያሉት እና ለሙስሊሙ ያላቸው ክብር ያሳያል ሀቂቃ እዚህ ጋር ማለት የሆነ በቃ አንዳንዴ ሰዎችን ስንወቅሳቸው በምንወቅሳቸው ሰዓት ግን ጥሩ ነገራቸውንም ልናወራ ይገባል እና ይሄ መልካም ነገራቸው ነው ለሙስሊሙ እምነት ክብር ስላላቸው ነው እጃባ አድርገው የመጡት እጃባ ለማድረግ ይችላሉ እነሱ እንግዲህ እጃባ ይለብሱ ሁላችንም እንደምናውቀው ማለት ነው። እና ከትልልቅ አባቶች ጋር ስላሉ በቃ ያንን ሰው ክብር ለመጠበቅ ያንን ሰው ለማክበር ብለው እጃባ አድርገው ስለተገኙ በጣም ነው ያደነቅኳቸው። እውነት አደነኳቸው። አላህ ያክብራቸው። በጣም ነው ደስ የሚለው ይሄ ነገራቸው ማለት ነው። እና በአጠቃላይ በጣም በጣም በጣም ደስ የሚል የኢፍጣር ፕሮግራም ነበረ ማለት ነው። ማሻአላህ በጣም ደስ ይላል። እንዳልኳችሁ ነው እንግዲህ ዶክተር አብይን በግድ ነው እያስመለጡት ሕፃናቶች አልለቀውም ብለው ማለት ነው እዛው ላይ ያስቀሩት ነበር። እዛው አፋር ክልል አትሄድም፣ እኛው ጋ ሆነ ሊሉት ነበረና፣ በጣም ነበረ ደስ የሚለው ሰው። ያኔ ፍቅሩ፣ ያኔ አፋር የፍቅር ሀገር ነው። የአፋር ህዝብ ፍቅር የሆነ ህዝብ ነው። ሁላችንም እንደምናውቃቸው የወሆች ፍቅር የሆኑ ህዝቦች ናቸው። በቃ አሳይተዋል ማለት ነው። ያንን በይፋ በግልጽ አሳይተዋል። በጣም ደስ የሚል ነበር ሐቂቀተን በቃ ቃል የለኝም በጣም ነው ደስ ያለኝ እላችኋለሁ። እንግዲህ አላህ ስብሃነ ወተዓላ ለቀጣዩ ፍጣር ለቀጣዩ ረመዳን ያደርሰን። ያው አሁን እያለቀ ስለሆነ ነው ምንም ሳናውቀው የዘንድሮ ረመዳን ይለያል። እውነት የዘንድሮ ሁልጊዜም ረመዳን ፈጠነ እንላለን። የዘንድሮ ግን ወላሂ ለየት ነው ያለብኝ ሀቂቀተን ማለት ነው። የዘንድሮ ረመዳን እንዴት እንዳለፈ ሱብሓነላህ። እና አሁን የቀሩ ጥቂት ቀናቶች ናቸው። አላህ ሱብሓነሁ ተዓላ እንግዲህ ጾማችንን ይቀበለን ከተቀበላቸው ከደጋግ ግባሮች ይመዝግበን። አላህ ስብሓን ወታላ የቀሩትን ቀናቶች ምንጠቀምባቸው ያደርገን። አላህ ስብሓን ወታላ ለሌላ ተቀድረን ይወፈቀን። እያላችሁበት አላህ ይጠብቃችሁ። በዱአ እንረሳሳ። ሁላችንም ሀጃ አለብን። ሀጃችን አላህ እንዲያሳካልን ሁላችንም ዱአ እናደርግ። እርስ በእርስም ደሞ ዱአ እንደራረግ። በዱአ ትርሱኝ። በዱአ እረሳችሁ። ውድ ቤተሰቦቼ እያላችሁበት አላህ ይጠብቃችሁ። ሰላማችሁ ብዝት ይበለልኝ።